ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግሥት ሙዚየም ለህዝብ እይታ ክፍት ሆነ። የቤተ መንግሥት አስተዳደር ዋና ዲሬክተር ምትኩ ደሬሳ ብሔራዊ የቤተ መንግሥት ሙዚየሙ ከዛሬ ጀምሮ ክፍት መሆኑን ለመገናኛ ብዙሃን ገልጸዋል። ከማክሰኞ በስተቀር ሙዚየሙ ከጠዋቱ 3 ሰዓት እስከ 11 ሰዓት ለህዝብ እይታ ክፍት ይሆናል። ምን ነው የተባለው? በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አቤል ሞልጌታ በቀጥታ መስመር ላይ ነው የሚገኘው። አቤል እንደምን ውለሃል? ጉብኝቱን እንዴት ማከናወን ይቻላል? በቀጣይስ ለቱሪዝም ዘርፉ ምን አስተዋጽኦ ይኖረዋል? ባለፉት ሰባት ዓመታት መንግስት የቱሪዝም ዘርፉን ለማሳደግ እየሰራቸው ካሉ ስራዎች መካከል በርካታ ስራዎች ይጠቀሳሉ። ነገር ግን ብሔራዊ ሙዚየም ደግሞ አንዱ ነው ማለት ነው። ይህ ኢዮቤልዩ እየተባለ የሚጠራው ቤተ መንግስት ባለፉት ሰባት ዓመታት ውስጥ ከተሰሩ ስራዎች መካከልና በተለይም እድሳት ተደርጎለት እንደዚሁ ለጎብኚዎች ይፋ የተደረገ አንዱ የመንግስት የቱሪዝም ዘርፉን ለማሳደግ ከሰራቸው ስራዎች መካከል የሚጠቀስ ነው። በዚህ ቤተ መንግስት ውስጥ እንግዲህ በርካታ የቱሪስት መስህብ የሚሆኑ ቅርሶችን የያዘ ቤተ መንግስት ነው መሆኑ ይታወቃል። እና ይህም እንግዲህ በዛሬው ዕለት ለሁሉም ዜጎች ይፋ ጉብኝት ማድረግ እንደሚቻል እና መጎብኘትም እንደሚቻል በይፋ ተገልጿል ማለት ነው። እንግዲህ ከአራት ወራት በፊት የተጠናቀቀው ቤተ መንግስቱ መመረቁ ይታወሳል። ነገር ግን የተለያዩ ዝግጅቶችን በማድረግ ሲደረግ ቆይቶ በዛሬው ዕለት ደግሞ በሀገር ውስጥ የሁሉም ዜጎች መጥተው መጎብኘት የሚችሉበት እድል የተመቻቸበት ሁኔታ መፈጠሩ እንደዚሁ ለመገናኛ ብዙኃን ይፋ ተደርጓል ማለት ነው። በዚህ ቤተ መንግስት ውስጥ እንግዲህ የተለያዩ ነገስታቶች ሲጠቀሙባቸው የነበሩ ውድ ውድ መኪናዎችም እንደዚሁ ካርሙዚ በሚል ተዘጋጅተው እሱም ይገኛል። ከዛ በተጨማሪ በኢትዮጵያ መንግስትና በተለያዩ አለማት መንግስታት መካከል ባለ የዲፕሎማሲ ግንኙነት ከተለያዩ ሀገራት የተበረከቱ ስጦታዎች፣ ውድ ውድ እቃዎችና በተለይም ቅርሶች የሚገኙበት መሆኑ ይታወቃልና እነዚህን ሁሉ ሀብቶች መጥቶ መጎብኘት የሚቻልበት እድል ተመቻችቷል ማለት ነው። እንግዲህ ወደዚህ ስፍራ የሚመጡ ዜጎች ደግሞ ሁለት አይነት ትኬት ተዘጋጅቷል። የመጀመሪያው መደበኛ ትኬት ነው ሶስት መቶ ብር የሚከፈልበት ሲሆን ምናልባትም በግቢ ውስጥ ያሉትን ሁሉንም ነገሮች መጎብኘት የሚያስችልና ነገር ግን አንድ ሺ ብር የሚከፍሉ ዜጎች ደግሞ በስተዋላ ላይ የምትገኙ የምትመለከቱት ኢዮቤልዩ ተብሎ የሚጠራው ቤተ መንግሥት ውስጥ ያሉ ውድ እቃዎችንም ጭምርና የተለያዩ ስጦታዎችንም ለመንግስት የቀረቡ ስጦታዎችን በተለያዩ ዘመናት ውስጥ እነሱንም መጎብኘት የሚያስችል እንደዚሁ መሆኑ ተገልጿል ማለት ነው። እንግዲህ ከማክሰኞ በስተቀር ከሰኞ ጀምሮ ሁሉንም ቀናቶች ማለት ነው ከጠዋቱ ሶስት ሰዓት እስከ ምሽት 11 ሰዓት ድረስ ዜጎች መጎብኘት የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። በግቢ ውስጥም የተለያዩ ሬስቶራንቶች ተዘጋጅተዋል። እነዚህንም ሬስቶራንቶች ውስጥ መጥተው በተለይም እዚህ የጎበኙ ሰዎች መጠቀም የሚችሉበት እድል ተመቻችተዋል። ምናልባትም በሬስቶራንቶች ውስጥ ደግሞ የተለያየ ዝግጅትን ቡክ ለሚያደርጉ ደግሞ እስከ ምሽት ሶስት ሰዓት ድረስ መጠቀም የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። እንግዲህ በብሔራዊ ቤተ መንግሥት ባለፉት ዘመናት እንደዚህ ለዜጎች ክፍት ያልነበረ እና በጣም ብርቅ የሚሆን ነበር ማለት ነው። ስለዚህ አሁን ላይ ዜጎች ከየትኛውም አካባቢ መጥተው መክፈል ያለባ የሚኖርባቸውም ክፍያ ከፍለው ደግሞ ይህንን ነገር መጎብኘት የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። እንግዲህ ቀደም ብለን የጠቀስናቸው ሁለት ትኬቶች ናቸው። መደበኛ ሶስት መቶ ነው፣ እንዲሁም ደግሞ ልዩ ትኬት አንድ ሺ ብር ነው ማለት ነው። ለውጭ ዜጎች መደበኛው አስራ አምስት ዶላር እንዲሁም ደግሞ ልዩ ትኬት ወይም ደግሞ ስፔሻል ቲኬቱ ደግሞ 50 ዶላር እንደዚሁ ተዘጋጅቷል ማለት ነው። በተለይም ይህንን ቤተመንግስት ሙዚየም ለመጎብኘት የሚፈልጉ ሰዎች ደግሞ በየለቱ በተለያዩ የዌብሳይት አማራጮች ደግሞ በተለይም በቤተመንግስት አማራጭ ዌብሳይቶች ላይ የየዕለት መረጃዎች እንደዚሁ ይፋ እንደሚደረጉም ተገልጿል ማለት ነው። ስለዚህ ዜጎች ከዚህ በፊት በፍርሃት የሚመለከቱትን እንደዚህ አይነት የተለያዩ ቅርስ የሆኑ ቤተ መንግስትን ጨምሮ መጎብኘት የሚችሉበት በይፋ ዛሬ ተገልጿል ማለት ነው። ስለዚህ ዜጎች የመጡ መጎብኘት የሚችሉበት እድል ተመቻችተዋል። አቤል ሙሉጌታ በቀጥታ መስመራችን ላይ ላደረስክን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን።